ሰላም ጠናስትልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችን ቆዩ ከዜናዎቻችን ጋር። በቅድሚያም እርሶችን እነሆ የህወሓቱ ሰው ፕሬዚዳንት ሆኑ። በደቡብ አመፅ ተቀሰቀሰ። ፖሊሱ በፖሊስ ቁጥጥር ስር ዋለ። አምባሳደሩ ሽምግልና እንፈልጋለን አሉ። በገዳሙ ላይ ጥቃት ተፈፀመ። ሌባው ከቱቦ ውስጥ በቁጥጥር ስር ዋለ። ኢትዮጵያዊው በእንግሊዝ እየታደነ መሆኑ ተነገረ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በገዳሙ ላይ ጥቃት ተፈጸመ። በአሰቦት ገዳም አገልጋይና በአካባቢው ክርስቲያኖች ላይ ነው ጥቃት መድረሱን የመረጃ ምንጮቻችን ከቦታው የገለጹልን። በጥቃቱ አንድ ሰው ሲገደል አንድ ልጅ ተጎድቶ ተርፏል ነው የተባለው። ሁለቱ ሰዎች ደግሞ አፍነው ወስደዋቸዋል። ድርጊቱን የተፈጸመው በገዳሙ ክልል ውስጥ ሲሆን ሁለቱ የተወሰዱት የገዳሙ አገልጋዮች አንደኛ አዋይ ግርማ መሸሻ እና ሁለተኛ ደቀ መዝሙር ክንፈ መሆናቸው ነው የተገለጸው። የሞቱትም አባት አቶ አንበሴ ፋንቴ እና ተጎድቶ ሆስፒታል የሚገኘውም በትራን በሳ የአካባቢው ክርስቲያን መሆናቸው ነው የተገለጸው። በገዳሙ ውስጥ በተደጋጋሚ ጊዜያቶች ጥቃቶች እየተፈጸሙ ሲሆን የመንግስት ኃይል አካባቢውና ህዝቡን እጠብቃለሁ ቢልም ግን አንድም ቀን እየደረሰለት እንደሌለ ነው የተገለጸው። በተደጋጋሚ ጊዜያቶች በንጹሐን ላይ እየተፈጸመ ያለው በሃይማኖት ተቋማቶች ላይም እየተፈጸመ የሚገኘውን የወንጀል ተግባር በመከላከሉ በኩል አሁንም መንግስት ዳተኛ ነው ተብለዋል። ወለጋ ሆሮ ጉድሩን ዛሬም የደም መሬት ለማድረግ እየተሞከረ መሆኑ ተገለጸ። ሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ነው። አማራ ወደሚኖሩባቸው የገጠር ቀበሌዎች ያገዛዙ ጥምር ኃይል ከጠዋት ጀምሮ እያስገባ ሲገኝ፣ ወደ ሉምጫ ቀበሌም ከቱሉ ጋና ከተማ በመነሳት የተንቀሳቀሰው ኃይል በተደጋጋሚ ኃይል እያስጨመርና ቀጠናው ላይ ከበባ ለመፈጸም ከምሽት ሳይቀር እንቅስቃሴ እያደረገ ሲገኝ፣ ከወረዳው ዋና ከተማ ወደ ገርጂ ቀበሌ የተንቀሳቀሰው ኃይልም ባለበት በመቆም ተጨማሪ ኃይል እየጠበቀ እንደሚገኝ የአካባቢው ነዋሪዎች ገልጠዋል። በሁሉም ቀጠናዎች ማህበረሰቡ ላይ ጦርነት ሊከፈት ይችላል። የአካባቢውን ተመልሶ የደም መሬት ለማድረግ እየተሰራ መሆኑ ታውቆ በተቻለ መጠን ህዝቡ የራሱን ጥንቃቄ እንዲያደርግም ተጠቁሟል። በመንግስት በኩል ዛሬም በተለይም የኦሮሚያ ክልል የአማራን ማህበረሰብ እየተከታተለ በማጥፋቱ በኩል እያደረገ ያለው እንቅስቃሴ ጠንክሮ መቀጠሉም ነው የተገለጠው። የኢትዮጵያ ከባድ መኪና አሽከርካሪዎች ችግር ውስጥ ገብተናል ሲሉ ተናገሩ። በየቀኑ ለጥበቃ ብቻ ከአምስት መቶ ብር በላይ እንከፍላለን ከቆም ዐሥራ ሰባተኛ ቀናችንን አስቆጥረናል ይላሉ ሹፌሮቹ። ምላሽ ያጣንበት ህይወት ሲሉ ነው የገለጹት። የሚመለከታቸው አካላት መጥተው ጥራቱን አይተው አረጋግጠው ይሁንታ ሲሰጡ ብቻ ነው መኪኖቹ እንዲራገፉ የሚደረገው። እኛ በአቅማችን የምንፈታው ችግር የለም። ወንድራ ዩኒየን ይህን ምላሽ ሰጥቷል። ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደራ ዩኒየን የአፈር ማዳበሪያ ጭነው የመጡ አሽከርካሪዎች ናቸው። ማዳበሪያው የተበላሸ ስለሆነ ማውረድ አትችሉም ተብለው በደብረ ብርሃን ከተማ 17 ቀን እንዲቆሙ በመደረጋቸው ችግር ላይ መውደቃቸውን ነው የገለጹት። ለቲካ አሽከርካሪዎቹ ከክልሉ ወጥተው ማዳበሪያውን ያዩት ባለሙያዎች የተላከላቸው ፎቶ እና የመጣው ማዳበሪያ እንደሚለያይ ነግረውናል ብለዋል። ሲያዩትም ተደናግጠው ነበር። ያለምንም መፍትሄ አንድም እንድንቆም መደረጋችን እየተቸገርን ነው። በቃል ደረጃ ወደ አዲስ አበባ ጭነት ይዛችሁ ትመለሳላችሁ ብለውናል። ይሁን እንጂ በዚህ ቀን ትመለሳላችሁ አላሉንም። እኛ ከፍተኛ ችግር ላይ ነው ያለነው መፍትሄ ይሰጠን ሲሉ ሾፌሮች ጥያቄያቸውን አቅርበዋል። ከክልሉ ግብርና ቢሮ የመጡት ባለሙያዎችም እንደዚሁ አምስት የሚሆኑ መኪናዎች የጫኑት ማዳበሪያ ፈተው አይተው አነጋግረውናል። በሰዓቱ እኛ ይህንን አንቀበልም ውሰዱ ሲሉን ወዴት እንውሰድ ስንልም አይመለከትን ነው ያሉን። ከመጋዘኑ ግቢ ውጡ የማትወጡ ከሆነ ደግሞ በፖሊስ እናስወጣችኋለን ብለውናል። ይህንንም ያሉት የከተማ ለማስተዳደርና የወደራ ዩኒየን ኃላፊ ናቸው ሲሉ ነው ሾፌሮቹ የተናገሩት። ተስፋ የሚሰጥ አካል እንኳን በፍጹም የለም ሲሉ ሾፌሮቹ ምሬታቸውን አቅርበዋል። ከ17 ቀናት በላይ በዚህ ሁኔታ እንዴት ነው መቀጠል የምንችለው? ሀገርና መንግስት ባለበት ቦታ እንዲህ የምንሰቃየው በማናቀው ጉዳይ ምንድን ነው ምክንያቱ? መንግስት አሁንም አስቸኳይ ውሳኔ እንዲሰጠን እንሻለን ሲሉ ብሶታቸውን ተናግረዋል። የመኪና አደጋ ጉዳት አደረሰ። ሹፌሩ ግን ምንም አይነት ጉዳት ሳይደርስበት ከተገለበጠው ተሽከርካሪ ውስጥ መውጣቱም ተገልጧል። በአዲስ አበባ አራዳ ክፍለ ከተማ ወረዳ አምስት ሶራምባ ሆቴል ፊት ለፊት ነው ከቀኑ 6፡45 ሰዓት ላይ የትራፊክ አደጋ ያጋጠመው ሲሆን በአደጋው በንብረት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰው ላይ የደረሰ ጉዳት የለም ተብሏል። አደጋው በደረሰበት ሰዓት መኪናውን እያሽከረከረ የነበረው ሹፌር ምንም ጉዳት ሳይደርስበት ከተገለበጠው ተሽከርካሪ ውስጥ መውጣቱ ታውቋል። የእሳት አደጋ ስጋት ስራ አመራር ኮሚሽን የአደጋ ጊዜ ሰራተኞች በአደጋው ምክንያት የተገለበጠውን ተሽከርካሪ በማንሳት መንገዱን ለትራፊክ እንቅስቃሴ ክፍት ማድረጋቸውንም ለማወቅ ችለናል። ሌባው በቱቦ ውስጥ በቁጥጥር ስር ዋለ። ኤስ 25 ስልክ ቀምቶ ቱቦ ነው የገባው። ሌባ በቁጥጥር ስር መዋሉ የተገለጸው ከአንድ ግለሰብ ስልክ ቀምቶ የቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ የነበረ ተጠርጣሪ ነው ከአምስት ሰዓት ቆይታ በኋላ ከነ ኤግዚቢቱ መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። ተጠርጣሪው የቅድሚያ ወንጀሉን ፈጽሞ የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ ሲል ነው በቁጥጥር ስር የዋለው። በየካ ክፍለ ከተማ ወረዳ አምስት አቤቤ ሱቅ ተብሎ ከሚጠራው አካባቢ ነው። ተጠርጣሪው የግል ተበዳይ ከባንክ ብር አውጥተው ሲወጡ ጠብቆ የዋጋ ግምቱ 120 ብር የሚያወጣ ሳምሰንግ ስማርት ስልክ በመንጠቅ አካባቢ ወደሚገኘ ቆሻሻ ማስወገጃ ቱቦ ውስጥ ገብቷል። የወንጀል ድርጊቱ ከተፈጸመ በኋላ ነው የግል ተበዳይ የድረሱልኝ ጥሪ በማሰማታቸው የአካባቢው ሕብረተሰብ እና ፖሊስ ወዲያውኑ ቦታው ላይ በመድረስ ተጠርጣሪው በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከትሎ በመግባት ሊያወጡ መቻላቸውን የሜካ ክፍለ ከተማ ፖሊስ መምሪያ የገለጸው ተጠርጣሪውን በድጋሚ ወደ ቱቦ ውስጥ ይዞ በመግባት ስልኩን ከጣለበት ውሃ ውስጥ እንዲያወጣ ማድረጉን የምርመራ መዝገቡ ያስረዳል። በእንደዚህ አይነት የወንጀል ተግባር ላይ የሚሰመሩ ወንጀል ፈጻሚዎችን እንደማመርጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። የፖሊስ መምሪያውን መረጃ የሰሙ አንዳንድ የአካባቢው ነዋሪዎችም ፖሊስ ለምንድን ነው በተለይም እጅግ የከፋ ወንጀሎች ላይ ተከታትሎ ውሳኔ የማይሰጠውና ወንጀለኞችን የማይዘው ሲሉም በፖሊሶች አሠራርና በጸጥታ አከባበር ላይ ያላቸውን ድክመትም ተችተውበታል። የቀድሞ የህወሓቱ ከፍተኛ አመራር ፕሬዝዳንት ሆኖ ተመረጡ። በአዲሱ ፓርቲ ውስጥ ትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧቸዋል። ፓርቲው መስራች ጉባኤ በአካሄደው የፓርቲው ፕሬዝዳንትና፣ ምክትል ፕሬዝዳንት፣ ሰባት ጉዳይ ፈጻሚ ኮሚቴ አባላትን እንዲሁም 31 የምክር ቤት አባላትንም መርጧል። በስብሰባው በዚሁ መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ፣ ነገ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። ሰላሳ አንድ የምክር ቤት አባላቶችንም መምረጡ ታውቋል። ከነዚህም ውስጥ አንደኛ ጌታቸው ረዳ፣ ሁለተኛ ፕሮፌሰር ክንድዬ ገብረወት፣ ሶስተኛ አልማዝ ገብረ ጻዲቅ፣ አራተኛ ብርሃን ገብረ ኢየሱስ፣ አምስተኛ ሙላት ገብረ ስላሴ፣ ስድስተኛ ሀፍቱ ኪሮስ፣ ሰባተኛ ስብዓ ካሳይ እና ሌሎቹም መሆናቸው ተገልጸዋል። ሀያ ሚሊዮን ብር የደረሳት እድለኛዋ እናት ሽልማቷ ትበረከተላት። የኢትዮጵያን ሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር ነው የዘንድሮን የእንቁጣጣሽ ሎተሪ አሸናፊ በታላቅ ሥነ ሥርዓት ሽልማቷን ተቀብላለች። እድለኛዋ ወይዘሮ ጌጤነሽ ብሩ የ20 ሚሊዮን ብር ቼክ መረከባቸው ነው የተገለጸው። ለ65 ዓመታት ለኢትዮጵያውያን የደስታና የድል ምንጭ ሆኖ ያገለገለው የኢትዮጵያ ሎተሪ አገልግሎት የሽልማት መጠኑ ከ50 ብር እስከ ሚሊዮኖች ድረስ በማሳደግ በርካቶችን ባለጸጋ ማድረጉም ተገልጧል። አገልግሎቱ ከታምኮን ሶፍትዌር ሶሉሽን ጋር በመተባረክ በአራት የሎተሪ ዘመቻ ዲጂታል ሽያጭ ስኬታማ ማስመዝገቡ ነው የተነገረው። ለሁለት ወራት በዲጂታልና በወረቀት ሲሸጥ ቆየ የእንቁጣጣሽ ሎተሪ ከፍተኛ የገንዘብ ሽልማት ማለትም ከ2 ሚሊዮን ብር እስከ አስር ሚሊዮን ብር አምስት ሚሊዮን ብር እስከ ሁለት ሚሊዮን ብር እና በርካታ ሽልማቶችን ከዘመኑ ጋር በመራበድ በቴክኖሎጂ ታግዞ ሎተሪ ዲጂታል አማራጭ ማቅረቡ ለደንበኞቹ እድላቸውን በቀላሉ እንዲሞክሩም አስችሏቸዋል ነው የተባለው። ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናገሩ። የተወካዮች ምክር ቤት አባልና የውጭ ግንኙነት የደህንነት ጉዳይ ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ህዝብ መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጠዋል። አምባሳደሩ በሰጡት ቃለ ምልልስ የባህር በር እጦት ኢትዮጵያን ኢኮኖሚ የደህንነት መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገው ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥልም አሳውቀዋል። ለወደፊቱ የሀገሪቱ ኢኮኖሚ ባህር በር ወሳኝ ሆነው መገኘቱንም አስረድተዋል። አምባሳደር ሪና ሲናገሩ በዚህ ረገድ ኢትዮጵያ ጥያቄ ፍትሐዊ ነው፣ እንዲሁም በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ሕግም ይደግፈናል ያሉ ሲሆን ኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ መቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑንም አስረድተዋል። ከዚህ ውስጥ በጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለ ጠቅሰው ይህንን ኢትዮጵያን በተደጋጋሚ ስትገልጽ መቆየቷንም አስታውሰዋል። ንግግራቸውንም ሲቀጥሉ እኛ አሁን ጦርነት ውስጥ መግባት አንፈልግም ሲሉ ነው የተናገሩት። የአምባሳደሩን ንግግር በተመለከተ አንዳንድ ኢትዮጵያኖችንም ጨምረው ኤርትራኖችንም፣ በአሁኑ ሰዓት የኢትዮጵያ ህዝብ ከፍተኛ ውጥረት ውስጥ ባለበት ሰዓት ለተጨማሪ ጦርነት የኢትዮጵያ መንግስት ቢያስብም ውጤታማ ሊሆን እንደማይችልም ተናግረዋል። ሀገርን ማረጋገጥ ያልቻለ ስርዓተ መንግስት ወደ ሌላ ጎረቤት ሀገር ጋር ሄዶ የጦር ጫሪነት ሀሳብ ማመንጨት ውጤት አይኖረውም፣ አገሪቱንም ለሌላ ችግር ይዳረጋል ሲሉም በተለይም አምባሳደሩም ሆነ ሌሎች የሚገልጿቸውን የጦርነትና የወደብና የቀይ ባህር ይገባናል ጥያቄ ተቀባይነት የለውም በዚህ ሰዓት ሲሉ ተችተውታል። ፖሊሱ በፖሊስ ቁጥጥር ስር ዋለ። የህግ አስከባሪ አጋል አባል የነበረው እና በአንዲት እናት ላይ ተገቢ ያልሆነ ድርጊት ፈጽሟል የተባለው ግለሰብ ነው በቁጥጥር ስር መዋሉ የተሰማው። ይህ ድርጊት በብዙዎች ዘንድ ከፍተኛ ቁጣና መነጋገር የፈጠረ ሲሆን በፍትህ ላይ ያለችውን እምነት ያናጋ መሆኑንም ህብረተሰቡ ገልጿል። በኢትዮጵያ በአሁኑ ሰዓት እየተስተዋለ ያለው የህግ የበላይነት እየወደቀ ጉልበተኛና አመፀኛ የህግ አስጠባቂ አካላቶች ጭምር ሳይቀሩ በወንጀል ድርጊት ውስጥ እየተሳተፉ ዜጎችን ከፍተኛ ጉዳት ላይ ማድረሳቸው ነው እየተገለጸ የሚገኘው። የህብረተሰቡ ጥያቄ ህዝቡ ፖሊሱ በፈጸመው አሳፋሪ ድርጊት የሚመጥንና ሌሎችም አስተማሪ የሚሆን ፍርድ ቅጣት እንዲያገኝም ጥያቄ አቅርበዋል። የህግ የበላይነት እንዲረጋገጥና መሰል በደሎችም ዳግም እንዳይፈጸሙ እርምጃው አጥጋቢ መሆን አለበትም ሲሉ አስተያየታቸውን እየሰነዘሩ ነው። የሚልበት ሰው በገዛ ሀገሩ ሰርቶ መኖር የማይችልበት ስቃይና መከራት ያለች ምድር ሆናለች ሲሉ ነገር በአንዲት እናት ላይ ተገቢ ያልሆነ ድርጊት የፈጸመው ይህ ፖሊስ በአስቸኳይ የፍርድ ውሳኔ ሊሰጠው ይገባልም ሲሉ ገልጸዋል። ሰዎች በገዛ ሀገራቸው እንዴት በነፃነት መንቀሳቀስ ይሳናቸዋል? በተለይም የህግ አስከባሪ ኃይል እንደዚህ አይነት እርምጃ ሲወስድ ማስተዋል ነውር የተሞላበት ተግባር ነውም ሲሉ ተችተውታል የፖሊሱን እርምጃ። በደቡብ ኢትዮጵያ ከፍተኛ ውጥረት ነገሰ፣ ግጭትም ተፈጠረ። በደቡብ ኢትዮጵያ ክልል ዘይስ ማህበረሰብ እና በአገዛዙ ወታደሮች መካከል ነው ከባድ ግጭት መቀስቀሱ። ከስፍራው የደረሰን መረጃ የሚያመላክተው የዘይስ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር የሆኑት አቶ ጥላሁን ከበደ በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅሞ የዘመናት የልዩ ወረዳ ጥያቄያችንን አፍኖብናል በሚል ነው የስራ ማቆም አድማ ያደረጉ ሲሆን የወረዳው እና የክልል ጸጥታ ኃይሎችም የስራ ማቆም አድማውን ለማስነሳት ሲንቀሳቀሱ ከባድ የሆነ ጥቃት ተከፍቶባቸዋል። ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢ የገባው ራሱን መከላከያ ሰራዊት ማህበረሰብ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለእንግልት ጉዳት እንዳደረጋቸው ነው የተገለጸው። የማህበረሰቡ የደረሰን መረጃ የሚያመላከተው ማህበረሰቡ በተደራጀ መልኩ በአገዛዝ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን፣ ከትላንትና በስቲያ ምሽት ላይ በተፈጸመው ደፈጣ ጥቃትም በአንድ ፓትሮል ላይ ተሳፍረው የነበሩ ራሳቸውን የመከላከያ ሰራዊት ብለው የሚጠሩ ከአስር በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ፓትሮልም ሙሉ በሙሉ መውደሙ ነው የተገለጸው። ህዝባዊ አመፁ ተቀጣጥሎ የቀጠለ ሲሆን ጸረ ሰላሙ የብልጽግና ቡድን የአመፁን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመ እንደሚገኝ ነው የተነገረው። በአሁኑ ሰዓት በተለያዩ የኢትዮጵያ ግዛቶች እየተደረገ ያለው የአመፅ እንቅስቃሴ ጠንክሮ መቀጠሉም ታውቋል። የትግራይ ፖሊስ ሶስት መቶ ሰው አዘዋዋሪዎችን በቁጥጥር ስር አዋለ። የትግራይ ክልል ፖሊስ ባለፉት ሶስት ወራት ውስጥ ከሶስት መቶ የሚጠጉ የሰዎች አዘዋዋሪዎችን ነው በቁጥጥር ስር መዋሉን የገለጸው። የክልሉ ባለስልጣናት የወጣቶችን ሕይወት አደጋ ላይ የሚጥል ህገወጥ ስደት ለመግታት የሚደረጉ ጥረቶችን ማጠናከራቸው ነው የተመላከተው የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት ሰዎች አዘዋዋሪዎችን መረቦች እንዳይታወቁ አዳዲስ ዘዴዎች እየተጠቀሙ ነው ብለዋል። ኮማንደር አብርሃ በቁጥጥር ስር የዋሉ መኪኖችን እንዲሁም አዘዋዋሪዎችን አሉ ሲሉ ገልጠዋል። በዚህ ወር ያጋጠመው እጅግ የከፋ ደግሞ እድሜያቸው 12 ዓመት የሆኑ ሕፃናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑ ነው የገለጹት። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን ጭነት መኪናዎችና ሌሎች ዘዴዎችን እየተጠቀሙ ነው ሲሉ ገልጸዋል። ጥቅምት 12 የትግራይ ፖሊስ ኮሚሽን እንዳሳወቀው ልጆቹን ጨምሮ ከሰባ አምስት በላይ ወጣቶች በህገወጥ መንገድ ለመሰደድ ሲሞክሩም ተይዘዋል ነው ያለው። ወጣቶቹ ከሀገራቸው እየተሰደዱ ለሞት የሚዳረጉበት ምንም ምክንያት አልነበረም። ይሁን እንጂ የክልሉ መንግስትም ሆነ የፌዴራል መንግስቱ የአካባቢውን በነፃነት እንዳይንቀሳቀስ ሰርቶ እንዳይበላ፣ እንዳይማር በመደረጋቸው ምክንያት ከዚህ ኑሮ መሞት ይሻለናል እያሉ የሚሄዱ መሆኑ ይታወቃል። ይህንን ችግር ለመቅረፍ በክልሉ መንግስትም ሆነ በፌዴራል መንግስቱ እስካሁን የተወሰዱ ምንም እርምጃዎች አለመኖራቸው ችግሩን እያባባሰው ነው ሲሉ በተለይም አንዳንድ ነዋሪዎችም ይህንን የልጆቹን መሄድ እንደ ተገቢነት ቆጥረውታል። አሁን ወደ ውጭ ዜናዎች እናመራለን። ኢትዮጵያዊው በእንግሊዝ እየታደነ መሆኑ ተገለጸ። በወሲብ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በዩናይትድ ኪንግደም ፖሊስ እየታደነ መሆኑ ነው የተገለጸው። ዩናይትድ ኪንግደም ውስጥ በአንዲት ታዳጊን ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በፖሊስ አሁን ቁጥጥሩ ጠንክሮ ቀጥሏል ነው የተባለው። ፍለጋ ላይ ነው የእንግሊዝ ፖሊስ ይህንን ኢትዮጵያዊ። ሀዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ ነው በህገወጥ መንገድ ወደ ዩናይትድ ኪንግደም ወይም ዩኬ ከገባ በኋላ በ14 ዓመት ታዳጊ ላይ በፈፀመው ወሲባዊ ትንኮሳ ነበር ለስር የተዳረገው። ከፈረንሳይ በትንሽዬ ጀልባ ተሳፍሮ ወደ ዩኬ የገባው ሀዱሽ ኤፒንግ ከተማ ውስጥ ፈጽሞታል በተባለው ወንጀል በቀረበበት ክስ ነው ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 ዓመት እስራት የተፈረደበት ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝም ፖሊስ አሰሳ እያካሄደ ነው ሲል ገልጠዋል። የእስር ቤቱ ምንጮች እንዳሉት ከሆነ ሀዱሽ ከዩናይትድ ኪንግደም ደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ እንደነበረ ነው የተገለጸው። ይሁን እንጂ ኢትዮጵያዊውን እስረኛ ከእስር መውጣቱን ተከትሎ የእስር ቤቶቹ አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንንም ምርመራው እስከሚጠናቀቅ ድረስ ከስራ ውጭ እንዲሆን መደረጉም ታውቋል። ጅቡቲ የመፈንቅለ መንግስት አደጋ ስጋት አለባት ተባለ በጅቡቲ መፈንቅለ መንግስት ሊደረግ ይችላል በሚል ነው ከባድ ስጋት መፈጠሩ የተገለጸው ከወራት በፊት ከሀገር ሚኒስትርነታቸው የለቀቁት ሙሐመድ ጉድሊ የጅቡቲ ጦርና የፖሊስ ኃይል በተጠንቀቁ እንዲጠበቅ እንዲጠብቅ መታዘዛቸውንም በግስ ገጻቸው ላይ ጽፈዋል ሰራዊቱ በተጠንቀቅ እንዲሆን የታዘዘው የህዝብ አማጽ ወደ ኩዴታ ሊኖር ይችላል በሚል እንደሆነ እምነት የታወቀው የጅቡቲ ጦርም በተጠንቀቅ እንዲቆም ታዟል ክቡራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበር። ከዜናዎቻችን ጋር አብራችሁ ለነበራችሁት በማመስገን የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጠይቃለን። ዜናዎቻችንን አበቃን። በሌሎች ዝግጅቶች እስከምንገናኝ ሰላም ጤና ስጥልኝ ያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ መልካም ጤና